ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁላችሁ እግዚአብሔር ይመስገን ክብር ስፋ። እንዴት ናችሁ እናንተ? ያለሁላችሁ እኔ ደህና ነኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ የእኔ ውድ ተመልካቾች። እጅጉን በጣም ነው የማመሰግነው ስለምትከታተሉኝ፣ ቪዲዮ ስለምታዩልኝ፣ እጅግ በጣም ነው የማመሰግነው የእኔ ማሮች። ዛሬ እንግዲህ የምንሰራው ሉቢያ በስጋ ነው። ያው የምሰራው ይህንን ነው። እንደዚህ ቆራርጠ ነው በደንብ ተቆርጦ፣ ይሄ እዚህ ጋር ከላይ ከላይ ያለበት ግን መውጣት አለበት። ጀርባው ላይ ያለውና መውጣት አለበት ማለት ነው። ክር የሚመስል ነገር ሲሄድ ስናወጣው የሆነ ክር ነገር ይወጣል። ከዚህ ከጀርባው ላይ ማለት ነው። አንዳንዱ ፍሬሽ የሆነ ግን አይወጣም። ይሄው ደረቅ ስለሆነ የሚወጣ ነገር አለው ማለት ነው። እና ዛሬ ይሄንም ተራ ውዶች፣ እስኪ አብራን ስራ፣ ምን አይነት ምግብ እንደሚወጣ እናየዋለን ማለት ነው። አብራን ቆንጆ ምግብ እንደሆነ ነው ሴትዮዋ ነግራኝ፣ ቪዲዮ ልካልኝ ስሬስቲ ብላኝ ሙያ በዛውም እየለምድኩላችሁ ነው። እናንተ ማየታችሁ እንድትማሩበት ነው ምሰራው ማለት ነው ኔ ውዶች ቤተሰብዬ ይኸው እንግዲህ የምንሰራበት ግብአት ስጋ፣ ይሄ ቀዩ ስጋ ምንም ቅልቅል የሌለው ነጭ ስጋ ቅልቅል የሌለው ማለት ነው። ካለው እንኳን ለቅማቸው አውጡት። ግን የቀይ ስጋ የበግ ቢሆን ይመረጣል። ይሄ የበግ ነው ያስመጣሁት፣ እኔ የበግ ነው ይሄ ማለት ነው። በጣም ቆንጆ ቶሎ የሚበስል ፈጣን የሆነ ነገር ስለሆነ የፍየል ወይም ደግሞ የከብት ባይሆን ይመረጣል። የበግ ስጋ ይሆን ማለት ነው። እሺ እዚህ ጋር አለኝ። ፎሶሊያ በስጋ የተዘጋጀ ፎሶሊያ ያለኝ፣ ትንሽ ገንፈል አድርጌዋለሁ ትንሽ ሳይበዛ ማለት ነው። በሞቀ ውሃና በጨው ትንሽ ገንፈል አድርጌዋለሁ ማለት ነው። ከዛ በኋላ እንደዚያ አወጣውና ውስጡ ያለው ውሃ ምናምን ከወጣ በኋላ መልሼ በዚያ ጠብሰዋለው ማለት ነው። እሺ እዚህ ጋ ደግሞ ምን አለኝ? የተፈጨ ሽንኩርት አለኝ። መፍጨትም በእጃችሁ መክተፍ ትችላላችሁ። ይኸው እዚህ ጋ እንደምታየው ቲማቲም አለኝ። ቲማቲሙን ቀይ ቲማቲም ቢሆን ይመረጣል። ቀይ ቲማቲም ይሄን እንፈጫለሁ ማለት ነው። እዚህ ጋር ምን አለኝ? ይሄው እዚህ ጋር ነጭ ሽንኩርትና ዝንጅብል የተወቀጠ አለኝ ማለት ነው። እንዲሁም የታጠበ ሩዝ ሩዝ አለኝ የታጠበ በስመት የታጠበ ሩዝ። እዚህ ጋር ደግሞ ምን አለኝ? እዚህ ጋር በላሊጥ አለኝ። በላሊጥ ሩዝ የምሰራበት ማለት ነው። ሩዙም በበላሊጥ ነው የምሰራው። እሺ አብረን እንሰራለን ይህን ቤተሰቦችዬ ይኸው ሽንኩርቱን እንደዚህ በዚህ ሁኔታ አፍስጀዋለሁ። ሽንኩርቱን ጨምረው በዚህ ላይ ማለት ነው። እንደዚህ ሽንኩርቱ ብስል እንዳልልን በደንብ ሲበስል፣ ብራውን ሳይሆን ነጭ ሽንኩርት እንደዚህ እንጨምራለን ማለት ነው። ይሁን ሽንኩርታችን ነጭ ሽንኩርትና ዝንጅብል አንድ ላይ ጨምረን እናዋህዳለን ማለት ነው። እኔ እንደዛ ነው የምሰራው፣ ከስጋው በፊት አንዳንድ ልጆች ስጋውን መጀመሪያ ጨምረው ከዛን ስጋው ከፈሰደ በኋላ በላዩ ላይ ሽንኩርትና ዝንጅብል ምናምንና የሚጨምሩ ቲማት የሚጨምሩ አሉ። እኔ ግን እንደዚህ ነው መጀመሪያ ምሰራው ማለት ነው። ጣም አለው። በደንብ ጣም አለው። አሁን የሽንኩርቱን የሽንኩርቱን የቅመሙን ጣም ስጋው ይወስድልናል ማለት ነው። የቅመም ጨምርበት የው እዚህ ጋር መጭሮሻ አለኝ። እዚ ጋር ቆንዶ በርበሬ ይችኛዋ ቆንዶ በርበሬ ናት። እዛ ጋር ከሙን አለ። የተፈጨ ሄል አለኝ እንዲሁም እርዳለኝ ማለት ነው። እና በተጨማሪ ቅመም ነው የምጨምረው። ይሄን ቅመም የማያውቀው ሰው የለም። ይሄን ቅመም ጨምራለሁ። በጣም ነው የሚያጠፍጠው፣ በጣም ማለት ነው። ይሄን ነው የምጨምረው። እና ማጂ ጨምሬያለሁ፣ አንድ ማጂ ማለት ነው። ይኸው አንድ ማጂ አለበት። እና እነኝህ ናቸው ቅመሞቹ ግብአት። እንዲህ ጨምሬ ትንሽ እንደ

ቲማቲም በጣም ቀይ ይችላል። ወላጅ እንደዚህ እንደዚህ ሶስቱም እንደ ስጋው ብዛት እጨምራላቸው ማለት ነው። ማለት ከለር ማውራት የለበትም። የሆነ ቡኒ ከለር አንዳንድ ጊዜ አደርጋለሁ። እኔ በዛ አላደርግም። ሞቅ ሞቅ እንዳለ

ይሄን ይመስላል። ዛሬ የምሳችን ክዝበራ ክዝበራና ቃሪያ ከላይ መጨመር ትችላላችሁ። ክዝበራ ክዝበራና ቃሪያ ማለት ነው። እኔ ግን ለጊዜው ቃሪያ ብቻ ነው የምጨምረው፣ ክዝበራ አልጨምርም ማለት ነው። ምክንያቱም አንደኛው ልጅ አትበላም። ይሄ ምግብ ሲሰራ ክዝበራ ስንጨምር አትበሉ ትንሻል ዶች ይዞ እንደዚህ ተዳሊጣችንን አምስት አምስት እናደርጋለን ማለት ነው። ትንሽ ቡኒ ሶ ብቻ ነው የሚጠብቀው በጣም ትንሽ ቡኒ ሲሆን ማለት ነው። አሁን በዚህ ላይ የምን ጨምራለው እዚህ ጋር ከሙን አለኝ፣ ግማሽ በትንሿ ማንኪያ ግማሽ። እዚህ ጋር ቆንዶ በርበሬ አለኝ ማለት ነው። እና እንዲሁም ማጂ አንድ ማጂ አለኝ። ማጂ ዝብዳ የሚወዱ ከሆነ ዝብዳ መጨመር ትችላላችሁ እዚህ ላይ። እኔ ግን ዝብዳ ስለማይወዱ ብዙ ተጠቃሚ

አሁን ምን ይቀረኛል? ባዜላ ማን ነው ኮሶ ሊሆን ጥብሽ መጨመር ታናከረኝ ስለይ ማለት ነው። እና ቲማቲም ይቀረኛል። ቲማቲም የሁን እንግዲህ ውደስ ይሄ ፈላፋለ ፈላፋይ እንደዚህ ጨምራለሁ ማለት ነው። በጣም እንዳይበዛበት አድርጋችሁ ትንሽ ከሩዙ ከፍ ካለ በቂ ነው። ከሩዙ ትንሽ ከፍ ካለው ውሃ በቂ ነው ማለት ነው። ይው የፈላ ውሃ ስለ ጨመርኩበት ወዲያው መንጠቅጠቅ ጀመረ። ትክትክ ሲልልን በደንብ መጠቅጠቅ ሲጀመር እሳቱን እንቀንሳለን ማለት ነው። ያው ሩዜ በዚህ መልኩ እየተንተከተከ ነው። ሩዜን ኦሬዲ ጨርሻለሁ ማለት ነው። አሁን የቀረኝ ስጋው ላይ ቲማቲም መጨመር ነው። ቲማቲም እና ፎሶሊያውን ጠብሼ መጨመር ነው የቀረኝ ማለት ነው፣ ዶችዬ